በመጨረሻም እንግዲህ ዳኒ አባባን ይዞ ወደ ቤት ተመለሰ ማለት ነው። ትሁትዬ እንግዲህ ልጁን ጭንቅላቱን ብላ ደፋችው። ያላሰበው ነገር ገጠመው። ፈጽሞም እንደዚህ ይሆናል ብሎ አስቦም አያውቅም ነበረ። እንግዲህ ጭንቅላቱን ብላ አሳረፈችው ማለት ነው። ታሪክ ሰራ። ዳኒ ዳኒ ለአባባ መሰዋት ከፍሎላቸዋል። እንግዲህ አባባ ውለታህን ምን አድርጌ እንደምከፍለው አላውቅም የኔ ልጅ። ነገር ግን አመጣጥ አስፈርቶኝ ነበረ ከልጁ የባሰ አንተን ነበር የፈራሁት። ምክንያቱም ይሄ ልጅ የመጣው የሆነ ነገር ሊያደርገኝ ነው ብዬ በጣም ፈርጄ ነበረ። ግን ደግሞ እንደነገርከኝ ከሆነ አመንኩ። ከማመኔም ደግሞ ለኔ ብለን እንደዛ ስትገረፍ እውነት በጣም ነበረ ያዘንኩት አሉ አባባ። አባዬ እመነኝ ያንተን ነጻ ለማውጣት ነው የመጣሁት። ለማስመሰል እንጂ እንደዚያ ያልኩት በጭራሽ አንተ ላይ ክፉ አላስብም። ከዛ በኋላ እንግዲህ ልጁ ብሯ አይበቃኝም ወደዛም ወደዚህም ሲል እንግዲህ ዋጋውን ሰጠችው። ትሁት ጀግናዋ ማለት ነው። ካሌብም እዛው እየተንጎላለደ አባቱን ወይ ወጥተው አልፈለገ። እንግዲህ እንደ ዳኒ እዛ ቁጭ ብሎ እንገላታለው አፈርጣታለው እያለ ብቻ ሲፎክር ነበረ። ነገር ግን ደግሞ ዳኒ እንግዲህ ጀግናው እኔ ያለው ይሄ ሰውየማ ምንም ነገር እንዲደርስበት አልፈለግም ሲል ራሱን መሰዋት አድርጎ እንግዲህ በቦክስ ተጠባጥቦ ተጠባጥቦ በመጨረሻም እንግዲህ ዳኒ ሰውየውን ዘርሮ ጣለው። ልጁም ደግሞ አሁን ላይ በቁጥጥር ስር ዋለ ማለት ነው። እንግዲህ ዳኒ አባባን ይዞ ወደ ቤት ተመልሷል። ካሌብ ይሄንን ማመን አቃተው። ከዛም አንተ እግርህን አጣጥፈ ቤት ውስጥ ትቀመጣለህ? ጠላቴ ነው ያልኩት ሰው ግን ዛሬ ወዳጄ ሆኖ አግኝቼዋለሁ። ካሌብ እኔ ካንተ እንደዚህ አይነት ነገር አልጠብቅም። እንዴት እኔ አባት ከቤት ውስጥ ጠፍጬ እግርህን አጣጥፈ ቤት ውስጥ ትቀመጣለህ? አባዬ እኔ ምን ላድርግ? ምክንያቱም እሷን ምንም ነገር እንዳትናገራት ስላሉኝ ነው። እና እሷ መናገሩ ምን መፍትሄ ነበር እንዴ ወተ አትፈልገኝም። እንደ እኔ እንደ ዳኒ አየው አደለ። እኔ እሱ መቼና እንዴት እንደሚገለኝ አላውቅም ብዬ ሳስብ፣ እሱ ግን ከዚህ ወል ውስጥ አወጣኝ ዛሬ ብሎ አባባ እንግዲህ ካሌብን በጣም ተቆጥተው ተናገሩት። ካሌብም ደግሞ አባዬ እባክህን እንደዛ አታድርግ። ለምንድን ነው እንደዚህ የምትናገረኝ? እኔ እኮ ጨንቆኝ ነበረ። እና ቢጨንቅህ ታዲያ እንደዚህ ነው እንዴ? ውጭ በላ ቤት ውስጥ አየህ አይደለ ሰው ሴቷ ትሁት እንደዚህ የታገተበት ማንንም ሳልፈ ሳትፈራ ቀጥ ብላ ዛ መጣች። ነገር ግን ማንም ነገር ምንም አላገዳትም። አንተ ግን እግር አጣጥፈ ቤት ውስጥ ቁጭ ብለሃል ካሌብ። በጣም ነው የማዝነው እውነት፣ ከአንተ እንደዚህ አይነት ነገር አልጠብቅም። እኔ ዳኒ ከእንደዚህ አይነት ነገር ውስጥ ያድነኛል ብዬ ፈጽሞ ማስቤ አላውቀውም ነበረ፣ ግን እሱ ራሱን መሰዋት አድርጎ እኔ ነፃ አውጥቶኛል በጣም ነው የማዝነው የማዝነው ካሌብ ሲሉት፣ አባባ አፋንታ አባዬ ተረዳኝ፣ አንተ እንደምታስበው አይደለም ነገሮቹ። አዎ አባዬ እኛን ነን የከለከልነው አሉት ትሁትና ዳኒ። ከዛም አባባ እንግዲህ ደስ ብሏቸው ቤታቸው ገብተዋል ማለት ነው። ልጁ ግን በቁጥጥር ስር ውሏል አሁን ላይ። ወይዘሮ ቴናም ደግሞ ወይኔ ተበላሁ፣ እንዴት እንደዚህ ጉድት ሰሩኝ አላችሁ። በፍጹም እንደዚህ አስቤውም አላቅም ነበረ ወይኔ ዳኒ አንድ ቀን ትከዳኛለህ አለ ብዬ አስቤ አላቅም። አንተ ትከዳኛለህ። አንተ በልቶ ካጅ እኔ ላንተ እንደዚህ ነበርኩኝ እንዴ? እኔ ላንተ ክፉ ሴት ነበርኩ እንዴ? ላንተ መስሎኝ ይሄ ሁሉ መስዋዕት የከፈልኩትኝ እንዴት እንደዚህ ጉድ ትሰራኛለህ? ስትል ዳኒ እንግዲህ ዞር በይ በእናትሽ። ከዚህ በኋላ እንድትናገርኝ አልፈቅድልሽም። እኔ አባዬን አንዴ እጄ ላይ እስከማስገባ ብቻ ነበረ። አንቺ ስለማመጥሽ የነበረው ከዚህ በኋላ ዳኒ ይለማመጠኛል ብለሽ ከሆነ ተሳስተሻል እሺ፣ ብሎ እንግዲህ ዳኒ ልክ ልኳን ነገራት። በጣም አዝናለሁ፣ ነገር ግን ደግሞ ዳኒ እሰራልሃለሁ እኔ ቲና አይደለሁም ያችኛዋን ቲናን የምታውቃት አይደለሁም ከዚህ በኋላ እቀየርብሃለሁ ስትል ለምን አውሬ አቶኝም ምን አገባኝ እኔ። ነገር ግን እኔ አንችን የምፈራበት ምንም አይነት ምክንያት የለኝም ከዚህ በኋላ እንዳንቺ አስመሳይ ሰው አይቻላቅም። ደሞ አባታችሁን ጸበል ሄዷል ገዳም ሄዷል እያልሽ የምትቀባጥሪው ነገር ተነቃብሽ በጣም ያሳዝናል። ይቅርታ አድርጌልኝ እንግዲህ ወይዘሮ ቲና እኔ አትንገርብለሽ፣ ብትነግርኝም እኔ ለካሌብ እና ለትሁት ሁሉንም ነገር እነግራቸዋለሁ፣ አባባን አንቺ እንዳገጥሻቸው ስለዚህ፣ ምንም ይሄን ስልሽ ግን በጣም አዝናለሁ። እሺ ምክንያቱም አንቺ ጥሩ ሰው አይደለሽም። አባዬን በጣም አሰቃይተሸዋል። በጣም ብዙ ነገር አድርሰሽበታል። ከዚህ በፊት የአልበቃ ብሎሽ ደግሞ እንደገና ንብረት የኔ ነው ንብረቱ ለኔ ይገባኛል ብለሽ ሰውየውን አሳስረሽ አሳግተሽ ስታንገላችሁ ካረምሽ ትንሽ እንኳን አታፍሪም እንዴ? አባትሽ አይሆንም እንዴ አንቺ? የአንቺ አባት እንደዚህ በዚህ ቦታ ቢታገት ምን ትወረጊ ነበረ? ሲላትም ዳኒ አፍህን ዝጋ ብላ፣ አንቺ አፍሽ ዝጊ ብሎ እንግዲህ ካሌ በጥፊ ሊሞላ አባት ሲል ተዋቴ ኔ ልጅ፣ አሁን እኔ ወደ ቤት ተመልሻለሁ። ከዚህ ቤት ውስጥ ግን መንቅሬ እንዴት እንደማስወጣት ነኝ የማውቀው ከዚህ በኋላ ሁላችሁንም ላይ አልፈልግም፣ ከዳኒና ከትሁት በስተቀር አንተም ተከተላሁት ውጣ አሉት አባባ ካሌብን ዴ አባዬ፣ እኔ ኮ ልጅህ ናይ፣ ወዴት ነው የምወጣው? ልጄ ብትሆንማ እግርን አጣጥፈማ ቤት ውስጥ አትቀመጥም ነበር። አየሁ እኮ ጉድህን፣ ግን አየ አደለ ጠላቴ ዛሬ ወዳጄ ሆኖ አግኝቻዋለሁ። አንተ ግን በጣም ነው የማዝነው። እውነት ግን እኔ በህይወት ተርፌ ይሄም ልጅ ለእኔ ብሎ ብዙ መስዋዕት ከፍሏል፣ ብዙ ድብደባ ደርሶበታል። ግን ደግሞ ለልጁ ምን አባል ስራ ነው እዚህ የመጣኸው? ሲለው ልጁ ሴንስ ሽማግሌ ሊገለው ነው እኔ የቲና ፍቅረኛ ነኝ ብሎ ሲለፈልፍ እኔም ደግሞ ወይኔ ጭራሽ እዚህ ሊገለኝ መጣ እንደ ብዬ ፈርቼው ነበር። ነገር ግን እሱ ለካ እያስመሰለ ነበረ። እሱም አጋቹ ከቲና ጋር ወደ ውጪ ሲወጣ እውነቱን ነገረኝ። ዳኒ ሰላም ውድና የተከበራችሁ የሀያት ሚዲያ ቤተሰቦች ደህና ናችሁ ወይ? አለም ደህና ነኝ። እንግዲህ አባባ ካሌብና ማነው ትሁት እና ዳኒ ራሳቸውን መሰዋት አድርገው አባባን ወደቤት ነው ወደ ቤት ይዘው ተመልሰዋል። ካሌብ ደግሞ ይሄንን ማመን አቃተው። እውነት ነው አባዬ አይኔ ነው ስል ዞር በልልኝ አንተ አንተ ልጄ ነህ፣ አሁን እውነት የኔ ልጅማ አይደለህም። እኔ አየህ አይደለ ጠላቴ ወዳጅ ሆኖ አግኝቼዋለሁ። ዛሬ ለኔ ብዙ መሰዋት ከፍሎ፣ ብዙ ነገር ሆኖልኝ፣ ብዙ ድብደባ ደርሶበት፣ እኔ ነጻ አስወጥቶ ወደ ቤት ይዞ መጥቶኛል። ትሁትም ብትሆን እሷ ባትመጣ ኖሮ ሁለታችን ሞተን ነበር እዛ ቦታ ላይ ነገር ግን ካሊብ እኔን ለማማን ነው ዳኒ እኔን ለመፍታት ሲል ልጁ ካመጣና በቦክስ ዳኒን ጣለው ከዛም ምን መጥቶ መታኝ ዳኒ ከወደቀበት ሊያነሳው ሲል ትሁት መታ ከኋላ ማጅራቱን አለችው አየህ አይደል ይሄ ሁሉ መሰዋት ሲከፈል አንተ ግን ቤት ውስጥ ተጎልተሃል እውነት በጣም አዝናለሁ ካሊብ እንደዚህ ታደርጋለህ ብዬ አላሰብኩም አባዬ ባከን ተረዳኝ ክህን ተረዳኝ እባክህን ቢለውም፣ ዞር በልን፣ ያንተን ምንም እምረዳ ምክንያቱም የለኝም። ከዚህ በኋላ ግን ደግሞ ተመስገን አምላኬ፣ በጣም አመሰግናለሁ ትሁትዬ የኔ ጀግና። በፊትም እተማመንብሽ ነበር፣ ዛሬ ደግሞ በጣም አኩርተሽኛል። ምክንያቱም በሴትነትሽ ተማምነሽ እዛ መተሽ ከኔ ከዛ ከጅባፍ ማስጣልሽ እውነት በጣም ነው ያደነኩሽ የኔ ልጅ እያሉ እንግዲህ የዚህ ቤት ሀብት በሙሉ ላንቺ ነው የሚገባው፣ እያሉ አባባ ቤት ሀብት ለቲና ሳይሆን ላንቺ ነው የሚገባው ልጄ። ከዚህ በኋላ ቤቱም ንብረቱም ያንቺ ነው፣ ምንም ሳልፈራ ላንቺ ይፈርምልሻለሁ አላት አባባ። እሷም ደግሞ እኔ ምንም ነገር አልፈልግም አባዬ፣ በጉልበቴ የምሰራውን ይባርክልኝ፣ ግን ደግሞ ያንተ መጥፋት በጣም አስጨንቆ ነበረ፣ ግን ማስመሰሉ ራሱ በጣም አስጠልቶ ነበረ እሷ እንዳገተችው እንኳን ምንም ነገር አትፈራ፣ ፖሊስ ላይ እናመለክታለን፣ ፖሊስ እንጠራለን እንኳን ስንል ለምንድን ነው እናንተ ይሄን የምትጨነቁት? ይሄን የሱ ገዳም ሄዷል፣ ጸበል ሄዶ ይሆናል እያለች እያስፈራራችን ነበረ። ነገር ግን ደግሞ ፈጣሪ ይመስገን ዳኒ ሁሉንም ነገር ሳያስቀር መቶ ነገረኝ። ይሄ ዋንተንም ከዛ ከጅባ ፈስጣልኩ ዛሬማ እዚህ ብታድር ኖሮ ወይ ገልት ነበረ። ይሄ ማይረባ አባዬ እውነት ደስ ብሎኛል፣ ለቤት ስለበቃ አለች ትሁትዬ። አባ አባ እንግዲህ ትሁትን እቅፍ አድርገው እውነት ደስታቸውን እየገለጹ ይገኛሉ ማለት ነው። ቲና ማለት እንግዲህ ለገንዘብ ስትል ሽማግሌውን በጣም አሰቃይታቸዋለች። እሱም አልበቃ ብሎ ጭራሽ ልታስገድላቸው እንግዲህ አሳግታ ስታሰቃያቸው ከረመች። ከዛም ዳኒ እዛም ሄዶ አንተ ምን ልትሰራ ነው እዚህ መጣሁ፣ ምን ልታደርግ ነው እያለ ዳኒ ሲያናዝዘው እኔ የቲና ፍቅረኛ ነኝ እንጂ የካሌብ ቤተሰብ አይደለው። እኔ የመጣሁት ይሄንን ሰውዬ ልገላገለው ነው ሲል፣ ማን ፈቅዶልህ ነው እሱን የምትገላግለው? መጀመሪያ አንተ በህይወት ስትኖር እኮ ነው እሱን መግደል የምትችለው። አታፍርም እንዴ እያለው ሰውየውን፣ እሱ ዳኒን እያስፈራራው ጭራሽ ማለት ነው እና እንግዲህ ዳኒ በመጨረሻም